በስመ አብ ወልድ መንፈስ ቅዱስ አዱ አምላክ አሜን። በስመ አብ ወልድ መንፈስ ቅዱስ አዱ አምላክ አሜን። በስመ አብ ወልድ መንፈስ ቅዱስ አዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስም በክንፍ ከፍ ብሎ የጋረዳቸው በመካከላቸው የቆመ እርሱ በመስቀል ዛሬ አማረ ነው። መስቀል ቅጠሎቹን አወጣ። በመስቀል የሚሽራ ጎን ደግሞ አዋን አሁን የጨርሱ የተቀጠቀጠ ሸንበቆን አይሰበርም፣ የነደደሳትም አይጠፋም። ለሚያምኑበት ድል ለሚያደርጉትም ፍትህን እስከሚያመጣ ድረስ በመስቀሉ ድልን የሚያደርገውን የማይሰማ የሚረዳ ነው። በመስቀሉ ኃይል ኢየሱስ ክርስቶስ ነፍሴና ስጋዬን ጠብቅ ለዘላለሙ አሜን። እስራኤል ቅዱስ አንጎዳ አጎዳ ይህንን ከዚህ ወደዚህ የመሰለ እርሱ ነው። ውሃውን ወይን አደረገው። የእግዚአብሔር ቃል ባህር ነው። ይህ ሲኦል ደጅ አፈረሰ። እግዚአብሔር ቃል በታላቅ ምስጋና ገነትን ከፈት። እግዚአብሔር ቃል እውነት ነው። ሕይወታችን ቤዛችን። በእግዚአብሔር ቃል ሰማይ ጸን ላይም እንዲያበራ ቃልን አሰማኝ። አቤቱ በመስቀል አሳኝ እኔን ባሪያህን ለዘላለሙ አሚን። በአብ ስም ማሩኤል፣ በወልድ ስም ምናትር፣ በመንፈስ ቅዱስ ስም አብያተር ብዬ ከአዛ በላይ ወደሆነ ሆነ ልዑል ነፍሴ ምስጋዬን አማጽኝ አማጽኛለሁ በአንድነቱ በሚመሰገን በትጓን የሚቀደስ እርሱ ሳይሎ ምረቱን በእኛ ላይ ለዘላለሙ ይሁን አሚን። በአብ በውል በመንፈስ ቅዱስም አልፋ ኦ እርሱ መድረሻና መነሻ የሌለው ቀዳማዊ ደህራዊ ነው። ጥበቡ ታላቅ በስራው ኃይል በምክሩ ጥበበኛ ነው። በሁሉ የሚኖር የሚመሰገን ነው። አቤቱ ለዘላለሙ ከእኔ ጋር ኑር ታው አቤቱ ልመና ወደ አንተ ትቅረብ። ሰባቱ በእጽ መስቀል ጠብቀኝ፣ በመስቀል ኃይል እርዳኝ፣ በስሞች እርዳኝ። እኔን ኃይለ ሚካኤል ተማጽኛለሁ። ሳዶር አላዶር ዳና ጠዴራ ሮዳስ። ያን ጊዜ በለት ዓርብ በጨ ጊዜ ዓለም ተናወጠ፣ የምኩራን መጋረጃ ተቀደደ። እንደዚሁ በመስቀል ኃይል ኃጢአቴን መጽሐፍ ቅደልልኝ። አሚን። በአብ በወድ በመንፈስ ቅዱስ ስም ቤት እንደሆን በደህና ቤትም እደር እኛን ስጋ ለብሶ ተሰቀለ፣ ታመ፣ ሞተ፣ ከሙታን ተለይቶ ተነሳ፣ ወደ ሰማይ አረገ። ዳግመኛ በምስጋና ይመጣል፣ ሕያዋንና ሙታን ይገዛል። እስከ ዘላለም ድረስም ክብርና ምስጋና ይሁን፣ ይቅርታውን ንብረቱን በእኛ ላይ ለዘላለም ይሁን። አሚን። መስቀል ለቤተ ክርስቲያን አጥርና ግን መስቀል በጠላት ውስጥ አጥር ነው። በመስቀል ለምእመናን አጠር ነው። መስቀል በሚጠራጠሩ ሰዎች ፊት የሚያ የሚያስጠጋ አጥር ነው። መስቀል በቱታን ፊትም አጥር ነው። መስቀል አብያንን የሚያስጠጋ አጥር ነው። መስቀል ለነዳያንም አጥር ነው። መስቀል ለሃይማኖት አጥር ቅጥር ነው። ለሚያምኑበት ሁሉ አጥር ነው። አልፋ ኦም እስከ ዘላለም ድረስም በዮርዳኖስ የተጠመቀ በእንጨት መስቀል ላይ የተሰቀለ የእግዚአብሔር ቃል ወልድ ይሄ ነው። በሶስተኛ ቀን ከሙታን ታላቅ የሆነ ተነሳ በክብር ወደ ሰማይ ያረገ ደግሞ እኛ በምስጋና በጌትነት በሚመጣ ሕያዋንና ሙታን የሚገዛ እግዚአብሔር አካላዊ ቃል ይህ ነው። ለእርሱ ክብርና ምስጋና ይገባዋል። ቅርቶ አምረቱ ለዘላኑ በእኛ ላይ ደር ይኑር። አሚን። በዚህና በሚመጣውም ዓለም እንድትምረኝ ለምናለ ማጸናሉ የመስቀል አጥር ጠብቀኝ፣ በድነትም ቀንም ከፍ ከፍ አድርገኝ። እኔን ባሪያህን ኃይለ ሚካኤልን እና ቤተሰቦችን በጸሎት አስብን። ያሉትን ሁሉ ስርነቱ አስብልን። ከመከራ ስጋ፣ ከመከራ ነፍስ ጠብቅልን። ዛሬ ምትሉን ዘላለሙ አሚን። ል መንፈስ ቅዱስ ስም ምረት ቸርነት አቤቱ በእኛ ላይ ይሁን። የፍትህን ብርሃን የማያምኑ መለካውያንን እነርሱ በዚህ ዓለም ሆነ በሚመጣውም ዓለም የተወገዙ ናቸው። እኛ ግን በአባቶቻችን በሐዋርያት እምነት እናምናለን። እድ ክብርት በምትሆን በአንዲትም ቤተክርስቲያን በአንዲትም ጥምቀትም በሚመጣውም ዓለም የሙታን ትንሳኤ ተስፋ እናደርጋለን። እግዚአብሔር ቸርነቱ ምረቱ ለእኛ ሀይማኖታችን በቀና ክርስቲያኖች ላይ ከዛሬ ጀምሮ ለዘላለሙ እስከ ዛሬ ድረስም ይሁን። አሚን አሜን። ኃጢአታችን ይቅር ይበለን። ኃጢአት ሳይኖርበት ተሰቀለ፣ ታመመ፣ ሕማምም ሳይኖርበት ጎኑ ተወጋ። ባህሪው መለኮቱ ግን አልታመመም። እንደ በደለኛ በሁለቱ ወንበዴዎች መካከል ተሰቀለ። እርሱም በዘንግ ራሱንም በዘንግ መቱት። የክብር ጌታን የመላእክት አምላክ ጎኑ በጦር ወጉት። ንኡድ ክቡር እጆቹ በመስቀል ላይ ዘረጋ፣ በመስቀልም ችንካሮችን ተመታ። እኛን ከኃጢአት ነፃ ያወጣን ዘንድ ዛሬ በመስቀል ተመሰገነ። ዓለምም ተጣራ፣ እግዚአብሔር ተመሰገነ፣ ሰው ነፃ ወጣ፣ ሰይጣን በኢየሱስ ክርስቶስ በመስቀል ኃይል ታሰረ። የምንናገረው የክርስቶስን የሰውን ፍቅር ምን ይደንቅ ከአቅም በላይ የሆነ ትትና መለካ የሌለው ፍቅር ምን ይረቅ ምን ይደንቅ ምን ይጠልቅስ። ስለዚህም አንክሮ ይገባል። ክርስቶስ የሰውን ፍቅር የክርስቶስን የሰውን ምን ያህል እንደሚያፈቅር እንናገራለን። ይህም ይህ ዓለም ሸክላ በሰሪው ላይ ይታበያልን? ፈጣሪ ሆኖ ሳለ አይሁድ ስድብን ታገሰ። የምንናገሩ ክርስቶስን ፍቅር ምን ይረቅ ምን ይደንቅ ሲሰድቡት ያልተሳደበ መከራ ሲያጸኑበት አልተቀየመም ለምንናገረው የክርስቶስ ፍቅር አንክሮ ይገባል መስቀል ተመሰገነ አለምም ተጣራ ዛሬ መስቀል ለወንድሞች አበራ እግዚአብሔር የተመሰገነ ሰውም በትንሣኤ ነጻ ወጣ የአምላካችን ቸርነትና የዋነ ሰውን መውደድ የተቀበለውን እንናገራለን ሰማይ እንደ ቀመር የሰቀለ እርሱን በእንጨት መስቀል ላይ ተሰቀለ ሰማይ በከዋክብት ያሻፈነ እርሱን የሾህ አክሊልን ተቀዳጅ ሰማይ ሰራዊት በፍርሃት ሆኖ የሚቆሙለት እርሱ በጲላጦስ ፊት ቆመ። ሙታን ሕዋንን የሚገዛ እርሱ እንደ በደለኛ ተፈረደበት። ሁሉ መከልከል ሲችል አልከለከለም። የጠፋውን ዓለም እርሱ በቅጽበት እንዲጸና አደረገው። እኛ ግን ከሙታን ተለይቶ የተነሳው የክርስቶስን እንሰብካለን ለአህዛብ መድኃኒት ሆኖ በመስቀሉ ወርዶ በሲኦል ውስጥ የታሰሩትን ፈታ፣ ከኃጢአት ቀንበርም አውቶ ነጻነትን ሰበከልን በስጋ ወደ ራሱ ማቀረብን ከአለም በፊትም ያለ የነበረ የሚመጣም እርሱ የታመመ የሞትን ጥንቀንበር የሞት ጽሩ የፈታ ከሙታን ተለይቶ የተነሳ ህያው እርሱ ነው። የታመመውን ሞቶ ስጋ ብቻ አይደለም፣ በክብር መንፈስ ቅዱስ ስጋ ተዋህዶ ቃልም ሰው ሆነ እንጂ ህያው እርሱ ከሙታን ተለይቶ ተነሳ። ከጥንት ጀምሮ እናውቃለን እርሱ ባህሪውን ያው ቃል በአካል ስጋ ወደ ሲውል ወርዶ አይቶ የሰው ልጅ ከአጋንንት ቁራኝነት ያወጣ እርሱ ነው። ዛሬም ዘወትርም ለዘላለሙ አሚን።